እና 25 የዩናይትድ ኔሽንስ መረጃ መሰረት በአለም ላይ በነዳጅ ምርታቸው ከ1 እስከ 5 ደረጃ ላይ የተቀመጡ ሀገራት፣ አንደኛ ደረጃ ላይ የተቀመጠችው ዩናይትድ ስቴትስ ኦፍ አሜሪካ ስትሆን እሷም በቀን 21.91 ሚሊዮን በርሚል ኦፍ ነዳጅ ዘይት በቀን ታመርታለች። ሁለተኛ ደረጃ ላይ የተቀመጠችው ሳውዲ አረቢያ ስትሆን ሳውዲ አረቢያ በግምት በቀን 11.13 ሚሊየን በርሜል ነዳጅ ዘይት ወይም ኦይል ታመርታለች። ሶስተኛ ደረጃ ላይ የተቀመጠችው ራሻ ስትሆን ራሻ በቀን 10.75 ሚሊየን በርሜል ነዳጅ ዘይት ታመርታለች። አራተኛ ላይ የተቀመጠችው ካናዳ ስትሆን ካናዳ በቀን 5.76 በርሜል ነዳጅ ዘይት ታመርታለች። አምስተኛ ላይ የተቀመጠችው ቻይና ስትሆን ቻይና በቀን አምስት ሚሊየን በርሜል ነዳጅ ዘይት ታመርታለች። ስድስተኛ ላይ የተቀመጠችው ኢራቅ ስትሆን እሷም በቀን 4.3 ሚሊየን በርሜል ታመርታለች። ሰባተኛ ላይ የተቀመጠችው ኢራን ስትሆን ኢራን በቀን 4.0 ወይም አራት ሚሊየን በርሚል ታመርታለች። ስምንተኛ ላይ የተቀመጠችው ዩናይትድ አረብ ኤሚሬትስ ሲሆን እነዚህ ሀገሮችም በድምሩ 3 ሚሊየን 770 ሺ በርሚል በቀን ያመርታሉ። ዘጠነኛ ላይ የተቀመጠችው ብራዚል ስትሆን ብራዚል በቀን 3 ሚሊየን በርሚል ነዳጅ ዘይት ታመርታለች። አስረኛ ላይ የተቀመጠችው ኪዩት ስትሆን ይች ሀገር በቀን 2 ሚሊዮን 720 ሺህ በርሚል ነዳጅ ዘይት እንደምታመርት መረጃ ይህን መረጃ ይጠቁማል። ስለተከታተላችሁን እናመሰግናለን።